ቤተሰብ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ለኔ ለኔ የሚል ሰው መቼም መጨረሻው የከፋ ነው የሚሆነው። ቤቲ ለኔ ለኔ እያለች ለኔ ለኔ እያለች ራስ ወዳጅ በመሆኑ አሁን ላይ ጎዳና ላይ ወጥታለች፣ ከእብደቷ የተነሳ ማለት ነው። ፅናትና ኪራ አንድ እንደሚሆኑ ከዚህ በፊትም ነግሬያችሁ ነበረ፣ በመካከላቸው ንጹሕ ፍቅር ስላለ ማለት ነው። ሰላም ሰላም! ውድ ሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። አገራችንን ሰላም ያደርግልን በሀገር ውስጥም ከሀገር ውጭም እንዲሁም በዓለም ዳርቻ ያላችሁ እግዚአብሔር አምላክ ይጠብቃችሁ። ለዚህ ቻይናል አዲስ ሲሆናችሁ እንዲሁም ደግሞ የጽናት ድራማ እንደኔሱ ሲሆንባችሁ በላይክ ጀምሩ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ አዳዲስ ቪዲዮዎችን እና አዳዲስ መረጃዎችን ይዤ በምመጣበት ሰዓት እንዲደርሳችሁ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። ዛሬ በጣም ደስ ብሎኛል። ምክንያቱም በባለፈው ጽናት ሲከፋት እኔም ከፍቶ የነበረ ምክንያቱም እነሱ ሁለቱ በጣም ስለሚዋደዱ በጣም በቃ የትኛውም አይነት በመካከላቸው ጭቅጭቅም መከራም ቢኖርም በቃ በግልጽ ይዋደዳሉ። ፍቅራቸውንም በግልጽ በአደባባይ ገልጸው ነበረ። እኛም በጣም ደስ ብሎ ነበር። በመሀል ግን ፍቅራቸውን የሚያደፈርስ ነገር ተፈጠረ። እሱም ምንድነው? ቤቲ የራሷ ለማድረግ ኪራን ማለት ነው። ያው ቤቲ አንደኛ ራስ ወዳጅ ነው የሆነችው፣ ሁለተኛ የኔ ብቻ ይሁን ያለችው። ምክንያቱም እሷ ላይም እንዳንፈርድ እሷ የእውነት ታፈቅረዋለች። የራሷ ብቻ ለማድረግ የሞከረችበት ጥረት ያደረገችበት ምክንያት ያው ለትንሽ ጊዜም ቢሆን በጣም ጥረት አድርጋ ነበረ። ነገር ግን ዞሮ ዞሮ አልተሳካላትም ዞሮ ዞሮ አልተሳካላትም። ያው የእውነተኛ ፍቅር ዞሮ ዞሮ መገናኘቱ እንደማይቀር በዚህ ተረዱ ማለት ነው። ኪራና ጽናት ብዙ በመካከላቸው ብዙ ውጣ ውረድ ቢኖርም ብዙ ጭቅጭቅጭቅ ቢኖርም ብዙ ነገር ቢፈጠርም፣ ነገር ግን አሁን ላይ የጦፈ ፍቅር ጀምረዋል ማለት ነው። በዚህ አጋጣሚ የጽናት ድራማ ተከታታዮቼ እንኳን ደስ ያላችሁ። እንዴ ኪራና ጽናት አንድ መሆን አለባቸው፣ ቤቲማ ከቤት መባረር አለባት ብዙቻችሁ ስትሉ ነበረ ማለት ነው። በነገራችን ላይ ያው ድራማ ቢሆን በጣም አሪፍ ነው። በጣም ምርጥ ነው። እስቲ ከጽናት ድራማ ምን ተማራችሁ? አስተያየታችሁን እንደተለመደ በኮሜንት አስቀምጦ ማለት ነው። እኔ ተመችቶኛል። ግን እንደዛ መሆኑ እኮ ጽናትዬ እኮ በጣም መልካም ናት። ምን አለች ቤቲ፣ እንደዚህ ማበዷ እኮ እኔ በጣም ከፍቶኛል፣ ተሰምቶኛል አለች ማለት ነው እና ኪራ ምን አለ አንቺ እኮ በጣም መልካም ሴት ነሽ ጥሩ ሴት ነሽ እንደዛ በድላሽ እንደዛ አሰቃይታሽ ሁላ እኮ አሁንም ስለሷ ታስቢያለሽ ሲላት ለምንድን ነው የማላስበው እኔ እኮ ከድሮም እንደዚህ ነኝ መልካም ሆኜ ጥሩ ሆኜ ሳይሆን በቃ ታሳዝነኛለች የእሷ እንደዚህ መሆን በጣም ነው የሚያሳዝነኝ ከዚህ በፊት እኮ እኔ ኪራን ካጣውኝ አብዳለውኝ እምኖርም አይመስለኝም ብላ እኮ አስጠንቅቃኝ ነበረ? ነገር ግን አሁን ላይ ያሳዘነች እኔን ከፋኝ። እሷ እንደዚህ መሆን አለች ማለት ነው። ጽናት ጽናት እንደዛ ተበድላ ለቤቲ መልካም ነገር ነው የምታስብላት። ምክንያቱም የቤቲ ማበድ በቃ ምን ልበላችሁ ጎዳና እስክትወጣ ድረስ ማለት ነው። ያው ቪዲዮ እንደተመለከት ነው በጣም ለይቶላታል። ኪራን ካጣው መኖር አልችልም ብላለች ከዚህ በፊትም። ቤቲ ይህንንም በቀን ለማድረግ የፈለገችው ኪራን የራሷ ብቻ ነበር ያደረገችው። አንዳንዴ የራስ ወዳጅነት አንዳንዴ ራስ ወዳጅነት የኔ ብቻ ይሁን የምንል ከሆነ ከሁሉም ነገር ባዶ ነው የሚያስቀረን፣ ራሳችንን እንጎዳለን ማለት ነው። ምክንያቱም ፍቅር በበቀልና በተንኮል ወይም ደግሞ በጥላቻ የሚሆን ነገር አይደለም። እውነተኛ ፍቅር ያው ዞሮ ዞሮ እንደሚገናኝ አይተናል። ኪራና ጽናት አንድ በመሆናቸው እንኳን በድጋሚም ደስ ያላቸው ማለት ነው። ብቻ በመሀል ላይ የሆነ ነገር እንዳይፈጠር ያው፣ ምክንያቱም ድራማ ስለሆነ ያው የተለያየ ነገር ሊኖርበት ይችላል ማለት ነው። እና ከዚህ ድራማ እስኪ ምን ተማራችሁ? ከጽናት ድራማ የተማራችሁትን አስተታችሁን በኮሜንት አስቀምጡ። በነገራችን ላይ በጣም ነው የተመቸኝ። በጣም ደስ ብሎኛል ማለት ነው። የቤቲ ነገር ደግሞ እንደው ያው አይዞሽ ማለት ነው። በጣም ታሳዝናለች የምር በቃ ለይቶላታል። እናም ደግሞ ናሆሜም ደግሞ በጣም በቃ በጣም ያዘነው የምር ከእሷ ጋር ነበረ። ለእህቷ ስልክ ደውሎ እህቷ መታ ቤትን እንድትወስዳት ከእሷ ጋር ነበር ማለት ነው። ሃኒ የጽናት ጓደኛ ማለት ነው። እንዳጋጣሚ ቤቲን መንገድ ላይ ስታገኛት ናሆሜም ነበር ስትስቅ የኔ ኪራ እኮ ሊመጣ እኮ ነው ስትላት፣ እንዴ ምንcl ነው ቤቲ፣ ትላንት ሰላም አልነበረችም እንዴ እኔ አላምንም ብላ ከዚህ ብሄድ ይሻለኛል ብላ ሃኒ ራሱ ደንግጣ ፈርታ ሄደች ማለት ነው። ምክንያቱም ቤቲ ተቀየረችባት በቃ። እንዴ ምን ሆና ነው መታ ማለት ነው ጽናትን ስትጠይቃት፣ ጽናት ራሱ በቃ ግራ ተጋብታለች። እኔ ራሱ ከፍቶኛል፣ የእሷ እንደዚህ መሆን ያለችው ማለት ነው። እና አስባችሁታል ምክንያቱም ለእኔ ያለችውን ነገር ያው ስታጣ ምን ታርግ ቤቲ ከአንዴም ሁለቴም ሶስቴም ብዙ ነገር ሞክራለች። ዞሮ ዞሮ አልተሳካላትም እስከ ማበድ ደረጃን ያደረሳት ማለት ነው ኪራን የማጣቱ እስከ ማበድ ደረጃ አድርሷታል ማለት ነው። እና በጣም ከባድ ነው በነገራችን ላይ እና ዞሮ ዞሮ የራስ ያልሆነ ነገር ላይ ከመታገል ቢቀርባቸው ይሻላል ማለት ነው። እና የራሷ ባልሆነ ነገር ላይ ታግላ ታግላ በጉልበትም በተለያየም በገንዘብም ብትለው ብትለው መጨረሻ ላይ እምቢያነት ማለት ነው። ለእብደት ያበቃት ፍቅር። አንዳንዴ የራሳችን ያልሆነውን ነገር የራሴ ያደርጋለሁ ማለት ዘበት ነው ማለት ነው ማለት ነው። ያው የቤቲ እነሷውን የሚሰሩ ድራማ ለእናንተ ትምህርት ነው ብዬ አስባለሁ ማለት ነው። ነገር ግን እውነተኛ ፍቅር መቼም ቢሆን ዞሮ ዞሮ አንድ እንደሚሆን እወቁ፣ ተስፋ አድርጉ ማለት ነው። ለምን ብትሉ ምንም አይነት ነገር በእውነተኛ ፍቅር መካከል ቢፈጠር፣ ውጣውረድ ቢፈጠር፣ በቃ ብዙ ነገሮች አሉ፣ ብዙ ውጣውረዶች አሉ በነገራችን ላይ ግን የፈለገ ነገር ይሁን ልባቸው አንድ ከሆነ ዞሮ ዞሮ መገናኘታቸው አይቀርም ማለት ነው። ምክንያቱም ቤቲ አንዴ ብቻ አይደለም ሙከራ ያደረገችው፣ ብዙ ብዙ ብዙ ብዙ ጊዜ ሙከራ አድርጋለች። ሰራተኛ ሆና እየሰራች እያለ ጽናት ማለት ነው ብዙ ነገር አድርጋባታለች በነገራችን ላይ ግን እንደዛም ሆኖ ጽናት ለእሷ በጣም መልካም ነበረች። ስታስጠነቅቃት ሁሉ የምር በቃ ምንም ነገር አትላትም ነበረ። ግን ያው እውነተኛ ፍቅር ምንም ማድረግ አይቻልም። የእውነት ያው ተዋደዱ ማለት ነው። ጽናትም አላመነችም። ኪራ አፈቅርሻለሁ ሲላት፣ እኔ እኮ ሰራተኛ ነኝ፣ እሱ እኮ አሰሬ ነኝ፣ ይሄማ ሊሆን አይችልም፣ በፍጹም አንተ ለእኔ አትሆነኝም፣ እኔም ለአንተ አልሆንህም፣ እኔ እኮ ሰራተኛ ነኝ፣ አንተ እኮ አለቃ አይነት አሰሬ አይነት ስትለው እንዲህ፣ አንቺን እኔ አንቺን ሳፈቅር እኮ ሰውን አማክሬ አይደለም፣ የምር ከልቤ ነው የምወድሽ፣ ከልቤ ነው የማፈቅርሽ ሲላት፣ ከዛ እሷም እኔም እኮ አፈቅርሃለሁ፣ ግን እሺ እኔ እኮ ለአንተ አልሆነህም። ስትለው እንዲህ ምን ያንስሻል አንቺ ምን ያንስሻል? ሲጀመር በጣም በቃ የሆነ ደስ የሚል ቃላት የተጠቀመው ማለት ነው። እሷ ግን በጣም በቃ ታዝንለታለች። እንዲሁም ደግሞ እኔ እኮ ሰራተኛ ነኝ ትለዋለች። እሱ ደግሞ እንደዚህ አትበኝ፣ ሁለተኛ እንደዚህ እንድትይኝ አልፈልግም፣ እወድሻለሁ፣ አፈቅርሻለሁኝ እና አንቺን ሳፈቅሪሽ ሰውን አማክሬ ነው እንደማፈቅር። ሁለተኛ እንደዚህ አይነት ቃላት እንዳትደግም ይላታል ማለት ነው። አሁን ላይ የጦፈ ፍቅር ላይ ነው ያሉት። በጣም ነው ደስ የሚለው። የእውነት ምን ልበላችሁ፣ ይመቻቸው። የምር ይመቻቸው። እንዴ በጣም በጣም በጣም ደግሞ በቃ ምን ልበላችሁ፣ የጦፈ እና ደግሞ ላችኋለሁ ምሩዬ እና ና ሆሜም አንድ ላይ ተኝተው ነበረ በጣም ደስ ብሎኛል። እንደውም ምሩዬ እና ና ሆሜም እንደዚህ እንደ ጽናት እና እንደ ኪራ አንድ ቢሆኑ ደስ ይለኛል ማለት ነው እንደውም እና ሆሜ ምን ቢል ጥሩ ነው ወይኔ ፍቅራቸው ሲያስቀና ይላል ማለት ነው ምሩና ምሩና ና ሆሜ በጣም ይዋደዳሉ በነገራችን ላይ በጣም ነው የሚዋደዱት በጣም የፍቅር ጥያቄ ማቅርቦላታል የራሱ ለማድረግም ብዙ ነገር ጥረት አድርጓል በጣም ነው የሚያፈቅራት እሷም በጣም ነው የምትወደው ነገር ግን ምንድን ነው ልቧን እንደሚያማት ተናግረዋለች እንዲሁም ደግሞ ችግሩን ሁሉ እኔ እወጣለሁ እኔ እችለዋለሁ አንተን ደግሞ ለአንተም ሸክም መሆን አልፈልግም። አንተም በእኔ ምክንያት እንድትሰቃይ እንድትጨነቅ አልፈልግም ናሆሜ አለችው፣ ማለት ነው። እሱ ደግሞ ምንም ችግር የለም እኔ ከነ ማንነትሽ እቀበልሻለሁ አብሬሽ ምንም ነገር እጋፈጣለሁ አንቺ ብቻ እሽበኝ እና ማፍቀር የስህተት ነው ወይ መውደድ የስተት ነው ወይ ለምንድን ነው የማትቀበኝ ቢላትም ከአንዴም ሁለቴም ሲናገር ስለ እንደዚህ አይነት ነገር አታንስ አላልኩህም ናሆሜ እየቅርብህ እኔው ራሴው ልሰቃይ እና ትላለች፣ ማለት ነው ምሩ ግን እኮ ተወዷለች፣ ታፈቅሯለች፣ እሱም ይወዳታል፣ ያፈቅራታል። አንድ ላይ የነሱ አንድ ላይ መሆን ደግሞ በጣም ነው የናፈቀኝ። ግን በዛሬው ቪዲዮ ላይ አብረው ስለተኙ ደስ ብሎኛል። ግን እኮ ይዋደዳሉ። በነገራችን ላይ በጣም ነው የሚፋቀሩት። ምሩ ደግሞ ለናሁሚ በጣም ታዝንለታለች። እኔው ራሴ ልሰቃይ እንጂ አንተ በዚህ ነገር ውስጥ ገብተህ መሰቃየትም መቸገርም የለብህም። ስለዚህ እኔን ተወኝ፣ በቃ እኔን ተወኝ ነው የምትለው። ሁሌም በቃ እኔን ተወኝ እኔን ተወኝ ስትል፣ እሱ ደግሞ ለምን እንደዚህ ትያለሽ፣ ያለውን ነገር ሁሉንም አብረን እንወጣዋለን፣ ምሩ፣ ለምንድን ነው እንደዚህ የምትይው? እኔ እኮ በጣም ነው የምወድሽ ይላታል። እሷም እኮ ተወዷለች፣ ግን እስከዛሬ ድረስ ፍቅሩን ያው አልተቀበለችም። እና የጽናትና የኪራ በቃ ወይኔ፣ ሲያስቀና ነው የሚሉት ማለት ነው። በጣም የምር በጣም ደስ ይላል። ስለነበረ ቆይታ አመሰግናለሁ። በአዲስ ቪዲዮ እመጣለሁ ማለት ነው በቀጣይ እና እስቲ አስቴታችሁን አስቀምጡ በኮሜንት እኔ ተመችቶኛል በጣም ደስ ብሎኛል የኪራና የፅናት አንድነት ቀጥለዋል ፍቅሯቸው ተጧጡፈዋል በዛሬው ቪዲዮ ጀስት ፈታ እንደምትሉ ዘና እንደምትሉ ተስፋ አደርጋለሁ በጣም ተመችቶኛል የእነሱ ደስታ የእኛ ደስታ ነው የምር የእነሱ ደስታ የእኛ ደስታ ነው ቤቲ ከሆነች አይዞች ማለት ነው። ያው ሌላ ምንም አማራጭ የለም። ፍቅር እንደዚህ ነው የሚያሳብደው፣ የራሴ ብቻ ላድርገው፣ የራሴ ብቻ ይሁንልኝ ስንል አንዳንዴ እንደዚህ አይነት ነገሮች ገጠመኞችም ሊያጋጥሙ ይችላል በሚለው ነው። ስለዚህ ከፅናት ድራማ እናንተ ምን ተማራችሁ? እንደተለመደው አስቴት በኮሜንት አስቀምጡ ማለት ነው እና የዛሬው ቪዲዮ ይሄንን ይመስላል። እንዲሁም ደግሞ አዳዲስ መረጃዎችን አዳዲስ ቪዲዮዎችን ይዤ እንድመጣ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። እኔ በጣም ተመችቶኛል። ስለነበረን ቆይታ በጣም አመሰግናለሁ። በያላችሁበት ስፍራ እግዚአብሔር ይጠብቃችሁ። በጣም ነው የምወዳችሁ። ጫው።